ሌላ ሐኪም ጽፋለሁ አሁንም መውለድ አልችልም። አሁን መራመድም አልችልም። አንቺ ሩቅ ቦታ በእግርሽ አትሂጂም፣ ስራ አትዝር በአሉ ነው። ከዛ በቃ ጽፊሻለሁ ከሶስት በኋላ የማስታገዣ ውሰድ ብሎ ማስታገዣ ከመጣ በኋላ የባዞ ነው። ግራ ገባኝ እኮ እንደዚህ ሆኜ ቅዳሜም እንደዛ አልበብኩ። ከምንም በላይ ነው። ጌታ ይመስገን። እንደ ቅድሙ ሰትዮ ያልክ ነገር እኔ አራት ወር ሆኗል መናገር ፈርቼ። ፓስተር ይመጣሉ ግን እዚህ አገለግላለሁ ፈራ። አራት ወር ሙሉ ነበር ምን ሆነ? ደም እየፈሳው ነበር። መናገር ፈርቼ ዝም ይላሉ። ሶስት አርብ ጀምሮ እስከ እሁድ ድረስ እቆማለሁ። ከዛ በኋላ አልቆመም። እንደዚህ ነው የምኖረው። ከዛ ሆኜ በጣም ጨነቀኝ። ማክሰኞ ዕለት፣ ትላንት ሳምንት ማክሰኞ መጣሁ። መጥቼ መቀመጥ ማቅ አለ። ዝም ብዬ ቁጭ ብዬ ዘምሬ ወጣሁ። ከወጣሁ በኋላ ማታ ሲደርስ በጣም ጨነቀኝ። ማቃጠል አለብኝ። ሰውነቱ እንዳለ እሳት እሳት ሆነ። ከዛ እንዴት ሆኜ ላድረው ብዬ እያለቀስኩ አደርኩኝ። ረቡዕ ዕለት እሱ ስራ ሄደ። ከደሄደ በኋላ በአልጋ ሳይነሳ ዋልኩኝ። ከዛ ውዬ ሐሙስ ዕለት እንደዛውን ኩኝ ሐሙስ ዕለት የባሰውን። ከዛ ዓርብ ዕለት ጧት ልጅ ልጅቷ ትምህርት ይሻኛሉ ብለሽ ሲነሳ እተመጣች ዝነበር ሰብለ መጣች። አራት ወር አዎ ሰብለ መጣች እና አንቺ ምን ሆነሽ ነው ቀረው፣ ማክሰኞ ጸሎት ፕሮግራም አለች ሩ ሐሙስ ለምን ቀራሽ ስል እንደዚህ ነው ቀረውት አልኩኝ። ነው ከዛ የምሆነሽን እንደዚህ ለምን ትቀራለሽ? መተሽ ወይ ፓስተር ደሽ አጸልም አለች ነው ከዛ ጸሎት አደረገች ትንሽ አረፍት አገኘሁት። ከዛ አጋገኘው በኋላ እሷ ወጣች እና ማታ በጊዜው እና በጸሎት ያደርጋሉ አለች። እሺ ብዬኮኝ ከዛ እሷ ስወጣ በኋላ የባሰው ነው። ማውጣቱ መግባቱ አልቻልኩም። ያለቀስኩ በእቷ አልኩኝ። ከዛ ማታ እሱ መጣ። ከመጣ በኋላ በጣም የባሰው ነው ኮ ደም እንዴት እንደሚፈሳቅም ኮ እንደ ወህል ጎርፍ ነው። ምን በዛ ኪሎ ገብቶ ነው እሱ

ጸሎት ማታ ይመጣል ብዬ ሴቶች መጥቶ እንድስል ሜዲያ ፈልገ ነበረ፣ ግን ማምጣት አልቻልኩም። ከዛ ቀረው። ከቀረው በኋላ ማታ ፓስተር ፕሮግራም ከወጣ በኋላ ሶላቂ ሁለት ሰው መጥቶ መጡ። ከዛ በኋላ ጀምሮ ምንም ነገር አላልኩም አላየሁም። እግዚአብሔርን በደንብ አመሰግናለሁ። ለሰው ቢከብድ ለእግዚአብሔር አይከብድ ታውሮ ነገር ቀላል ይመስላቸዋል። አራቱ ወር ደም እንደ ጎርፍ ይፈሳል። ኢየሱስ ይችልሃል። የሚገርም ነገር እዚህ ቤትም ኮይርም ታገለግላለች እሷ እና የገረመኝ ነገር ቸርች እንዳትመጣ ሳምንቱ ሙሉ ከለከላት እንዳትመጣ። ከዛ በኋላ ሐሙስ ፎርጋም ካለ በኋላ ባልዮን ፈልጋለሁና ኳላላ ቅራልኩት ቀራል ደህና ነህ ወንድ ወደ ኋላ ቀረ። እንዲሁም ደግሞ ባለቤትን እየመጣች አለ ምን ሆናችሁ ነው? አይ ሐኪም ቤት አለ ቸርች ሐኪም ቤት ማለት በፊት ከደም ግፊት ነው። እዚህ ግን ተሸክመ ሲባል በነገ እዛ ጊዜ ማለት ነው። ደግጦ ይዘው ሄደ ከመጣ በኋላ መንፈሱን አሰቃይቶ ከሁለቱም ባልየውም ከእሷም ሁለቱም ጭሆ ወጣ። ከዛ ጊዜ ጀምሮ የለም የለም እኮ ከዚህ በኋላ ምንም ነገር ሐኪሞች ማውለድ አችልም አሉ። አሁን አችልም አሉ። አንቺ ደግሞ ትወልጃለሽ እንደዚህ አክም ማርዶ የተናገሩ ሰዎች አውጅባችኋለሁ፣ በጌታ በኢየሱስ ስምና ስልጣን ያ ማርዶ ኃይል ተሰበረ። ያ ጠላት የጻፈው ደብዳቤ ተቀደደ። ጠላት የዘጋባቸው በኢየሱስም ተከፈተ፣ በኢየሱስም ተከፈተ። አትወልጂም አሉ፣ አትወልጂም። አሁን አንፌክሽን ተጀምረሽዋል። ካሁን በኋላ መውለድ አይችልም፣ መውለድ አይችልም። ከዛ ሄደሽ አሁን እኔ ግን እንደዚያ እያለሁ በምኑ እግዚአብሔር ጠላት የዘገው ጉዳይ ላይ ገብቶ እግዚአብሔር ስራ ይሰራል እም ስማጌጣ ኢየሱስ ከትንሣኤ በኋላ ግ ባለበት ቦታ ላይ መቶ ሰላም ለናንተ እመ ዝግ ቦታ የተቀመጣችሁ ሰዎች በዚህ ምሽ የምስራች አለ እንጂ ከፍ አድርግልህ የተቀነቃችሁ የምትወጣ አለ ግራ ተጋብታችሁ ያላችሁ እያለቀፋችሁ ያላችሁ ተስፋ ቆርጣችሁ ያላችሁ እግዚአብሔር ወደ አንተ መጥቷል ዝግ ነበር እግዚአብሔር መጥቷል ነይ ሌላ ጊዜ እንደ ጸሎት አይደለም ሳሙልን